ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃለ ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህ ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ ጥንቅሮች ወደ እናንተ እናድርስ። እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ በአክብሮት ጋበዝኑ ውድ ቤተሰቦቻችን። በዚህኛውም ጥንቅራችን በርከት ያሉ አዳዲስ ጉዳዮችን ይዘንላችኋል። የዓለም ሻምፒዮኑ ሊዮኔል አንድሬስ ሜሲ በኢንተር ሚያሚ ቤት እንደሚቆይ ዛሬ አረጋገጠን። ሙሉ መረጃውን ታደምጡታላችሁ። ከባርሴሎና በኩል የተሰጠ ጋዜጣ መግለጫ አለ። ለባርሳ ደጋፊዎች ጠብቁን። ለየት ያለው ዜና ደግሞ በማድሪድ ሲመከር ውሏል። በር ዘግተው የመከሩት ደግሞ አራት ተጫዋቾች ናቸው። ምክረ ሀሳቡ በሙሉ አርሰናል ያነጣጠረ መሆኑን ሰምተናል። ነኝ አራት ተጫዋቾች ከማሬድ በር የተማከሩትን እኛ እንነግራቸዋለን። በተወዳጁም የእንግሊዝ ፕሪምየር ሊግ በርከት ያሉ መረጃዎችን ይዘናላቸኋል። ውድ ቤተሰቦቻችን የዛሬ ለየት ያለ ዜና አሰልጣኝ ፔፕ ጋርዲዮላን ጨምሮ ሌሎች በርካታ አሰልጣኞች ስለ ሳላ ኮንትራት፣ ስለ ክለቦቻቸው ወቅታዊ ጉዳይ ጋዜጣዊ መግለጫ ሰጥተዋል። ከሳላ ጋር በተያዘ ግን ኦላ አይና የተባለ የኖቲንግሃም ፎረስት ተጫዋች እጅግ በጣም አነጋጋሪ ነገር ነው የተናገረው በተንቀሳቃሽ ምስል የተያዘ ነው ውድ ቤተሰቦቻችን ምናልባት በማህበራዊ ትስስር ገጽ ላይ ቪዲዮን ማጋራት ከኮፒራይት ጋር በተያዘ ነው የዘለል ነው ኦላ አይና ቃል በቃል ያለውን እናደርሳችኋለን በርካቶች እየተቀባበሉት ይገኛሉ የሳላ መፈረም ግን ለሊቨርፑል ለተጨማሪ ሁለት ዓመታት ፕሪሚየር ሊጉ ላይ ያለው ተጽዕኖ ከአስር በስንት ይገለጻል በተለይም እናንተ ክለባችሁ ላይ የሳላ ለሊቨርፑል መፈረም እናንተ ክለብ ላይ ከሊቨርፑል ውጭ ያላችሁ ክለቦች ላይ ምን አይነት ተጽዕኖ ያመጣል? እናንተ ናገሩ ኦላይን ያለውን እናደምጣለን። በሊቨርፑል ቤትም ተጨማሪ መረጃዎችን እንደዚሁ እናደርሳችኋለን። አርሰናል ቤት ያው ከጉዳት ጋር በተያዘ በርካታ መረጃዎች ሲወጡ ነበረ። ለመሆኑ ዴክላን ራይስ፣ ቡካዮ ሳካን፣ ካይ ሃቨርዝ እንደዚሁም ሪካርዶ ካላፊዮሪ ጉዳት በተመለከተ አሰልጣኝ ማይክል አርቴታ ዛሬ በሰጡት ጋዜጣዊ መግለጫ ላይ ስለ እነኚህ ተጫዋቾች ጉዳት ያነሱት ነጥብ አለ። አንድ ባንድ እናነሳዋለን። ከዛ በተጨማሪ አርሰናል ቤት አሰልጣኝ ማይክል አርቴታ የሰጡትን ጋዜጣዊ መግለጫ ስናደርሳችሁ የቡድን ዜና በስፋት ይዘናል። አርሰናል አንድ ተጫዋቻቸውንም የማጣት ስጋት የለባቸውም ተብሏል። ለየት ያለው ዜና ግን የአርሰናል ሰው ለቶተንሃም ሊፈርም መሆኑ የዛሬ ልዩ ዜና ነው። ሁለቱ ክለቦች መካከል ያለው ተቀናቃኝነት እንዳለ ሆኖ ለሞኖ ማንቸስተር ዩናይትድ ማቲዋስ ኮና ላይ ከበድ ያለ እንቅስቃሴ ሲያደርግ ገንዘቡን ኬት ሊያመጣ ያስበዋል። የሚረር ስፖርት፣ የዘ ሰን፣ የዘ አትሌቲክ እና የፋብሪዞ ሮማኖ የዛሬ ዝውውር አጀንዳዎች በሙሉ ማንቸስተር ዩናይትድ ላይ ትኩረት ያደረጉ ነበረ። የዩናይትድ ደጋፊዎች ከነኚህ ዝውውር ጀርባ ያሉ እንቅስቃሴዎችን ለማድመጥ ከኛ ጋር ቆዩ። ከዛ በተጨማሪ ግን ማንቸስተር ዩናይትድ ቤት ሩበን አሞሪ በቴሌቪዥን መስኮቶች ኦናናን ያወድሱ ይከላከሉ እንጂ እሳቸው እጅግ በጣም መበሳጨታቸው እየተገለጸ ይገኛል። ቀጣይ እርምጃቸው ይጠበቃል። በቡድን ውስጥ የተመለሰ ወጣት ተጫዋቻቸውን ጨምሮ በኒካስለ ጨዋታ ዙሪያ የእሳቸውን ሙሉ ጋዜጣዊ መግለጫ ታደምጣላችሁ። ሩበን አሞሪና ማርከስ ራሽፎርድ በዚህ ይመክራሉ ተብሏል። ለመሆኑ ምክክሩ ምንድን ነው? ቃል ስፖርት ዩቲዩብ ቻናላችን እነኚና ሌሎች አጠራጠር ያሉ ስፖርታዊ መረጃዎችን መርጠን መራርጠን ይዘንላችሁ መተናል። አዳዲስ መረጃዎችን ለመከታተል ምርጫችሁ ስላደረጋችሁን ከልብ አመስግነን እንደ ሁልጊዜው ላይክ አድርጉና አበረታቱን እንላለን። ሐሳብ አስተያየታችሁን በሐሳብ መስጫ ሳጥናችን ላይ አስፍሩልን። በሊዮኔል አንድሬስ ሜሲ መረጃን ጀምር። አርጀንቲናዊ ፊት በስፈር ተጫዋች ሊዮኔል ሜሲ በኢንተር ሚያሚ ቤት ያለውን ኮንትራት እንደሚያራዝም ይፋ አድርጓል። የዓለም ሻምፒዮኑ ሊዮኔል ሜሲ በኢንተር ሚያሚ ቤት እስከ 2026 ለመቆየት አዲስ ኮንትራት እንደሚፈርምም አትሌቲክ አረጋግጧል። በክለቡ ያለው ኮንትራት በአመቱ መጨረሻ የሚጠናቀቀው ሊዮኔል ሜሲ በቅርቡ ይፋዊ አዲስ ውል እንደሚፈርም ተረጋግጧል። እንደሚታወቀው ሊዮኔል አንድሬስ ሜሲ ለሶስት ዓመት ኮንትራት ቢፈርምም ግን በየአመቱ መታደስ እንዳለበት ይታወቃልና ስለዚህ ይህ ኮንትራቱ በጥቂት ቀናት ውስጥ ይታደሳል። እስከ 2026 የዓለም ዋንጫ መዳረሻ ድረስ ሊዮኔል አንድሬስ ሜሲም የኢንተር ማያሚ ተጫዋች ሆኖ ይቀጥላል ማለት ነው። በነገራችን ላይ ተጫዋቹ ወደ ባርሴሎና ይመለሳል የሚሉ በርከት ያሉ የሩመር መረጃዎች ነበሩ። ነገር ግን ሜሲ ዳግም ወደ ባርሴሎና የሚመለሰው ለመጫወት ሳይሆን ለመኖር ብቻ ነው ተብሏል። ባርሴሎናን ካነሳን በዛው የባርሳን መረጃ እንቀጥል። የባርሴሎና ዋና አሰልጣኝ ሃንሺ ፊሊክ ከሌጋኔስ ጨዋታ በፊት ጋዜጣዊ መግለጫ ሰጥተው ነበረ። ዳኒ ኦልሞ በጨዋታው አይሳተፍም፣ ለሱ ተጨማሪ ጊዜ መውሰድና ዝግጅቱን መቀጠል የተሻለ ነው ብለን ስለምናምን ብለዋል። እኛ ሊጉን እየመራን ነው፣ ሌጋኔስ ደግሞ ላለመውረድ እየተፋለመ ነው ያለው። ስለዚህ ጨዋታው በጣም አስቸጋሪ እንደሚሆንብን ግልጽ ነው ብለዋል። ሃንሺ ፊሊክ ጨዋታውን ዕለት እንግዲህ ቡድኑ በተቻለ መጠን ይሄ ትልልቅ ዋንጫዎችን ለማንሳት እየሰራን ስለሆነ የትኛውንም ጨዋታ ላይ ሳንዘናጋ ሌጋኝሽም ይሁን ማንም ይሁን በኩል መንፈስ መጫወት አለብን የልጁ ጨዋታዎች ላይ ማተኮርም ይጠበቅብናል ብለዋል። ለተወሰኑ ተጫዋቾች እረፍት እንሰጣለን፣ አዲስ ኃይል እንፈልጋለን ብለዋል። ምናልባትም የእሳቸው እንደዚህ ማለትን ተከትሎም አዳዲስ ተጫዋቾችን ሜዳ ላይ ልናይ እንችላለን። ከዚህ ውስጥ አንደኛው አንሱ ፋቲ ነው። አንሱ ፋቲ ብቃቱ በደንብ እየተሻሻለ ይገኛል። በልምምድ ቦታ ላይ ጠንክሮ እየሰራ ነው። ይህም በደንብ ተመልክቻለሁ ብለዋል። በአውሮፓ ሻምፒዮንስ ሊግ ጨዋታ በሩሲያ ዶርት መንደን አራት ለባዶ በሚመራው ቡድናቸው ላይ በተለይም በላሚን ላሚን ያማል ይሁንታ ፍቃድ በዛ ላይ አሰልጣኙን እስከ ማስፈቀድ ደረጃ ደርሶ አንሱ ፋቲ ገብቶ እንዲጫወት አስር ቁጥር መለያውን ራሱ ከአንሶ ፋቲ ተነጥቆ ለሱ እንዳይሰጠ በማድረግ የላሚን ያማል ድርሻ ትልቅ ነበረ። ምናልባት አንሶፋቲ በዚህም ጨዋታ ላይ ትልቅ እድል እንደሚያገኝ ነው የተረጋገጠው። ሌላኛው ከባርሴሎና ጋር በተያዘ ሃንሲ ፍሊክ በባርሴሎና ቤት እስከ 2027 ሊቆዩ እንደሚችሉ እና በቃል ደረጃ ከስምምነት መድረሳቸውንም ፋብሪዞ ሮማኖን አስነብቧል። የፋብሪዞ ሮማኖ ዘገባ እንደሚያመለክተውም ከሆነ የሃንሲ ፍሊክ ኮንትራት ለተጨማሪ ዓመታት ለማራዘም ሲደረግ የነበረው ድርድር ጥሩ ደረጃ ላይ ደርሷል። እሳቸውም በባርሴሎና ደስተኛ ናቸው። ባርሴሎና ላፖርታን በአሰልጣኙ ደስተኛ ናቸው ነውና አብረው እስከ 2027 እንደሚቀጥሉም ነው የተረጋገጠው። ሪያል ማድሪድ በሳምንቱ አጋማሽ ብቻ ሲሆን በእርግጥ ባለፈው ሳምንት የሳምንቱ መጨረሻ ላይ በላሊጋ ተሸንፏል። አሁን የውጤት ቀውስ ላይ ነው የሚገኘው። ከዚህ ጀርባ በርካታ ጉዳቶች አሉ። አንደኛው የዳኒ ሴባዮስ ጉዳት ነበረ። አሁን መልካም የሚባለው ዜና ዳኒ ሴባዮስ በዛሬው የሪያል ማድሪድ ልምምር ላይ ተሳትፏል። ለሪያል ማድሪድ ትልቅ እጦት ነበረ፣ የዚህ ተጫዋች አለመኖር በራሱ ምናልባትም በላሊጋው ጨዋታ አሊያም በአርሰናሉ የሳንቲያጎ ቤርናቦ የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታ ላይ እድል ይሰጡታል ተብሎ ይጠበቃል። አሰልጣኝ ካርሎ አንቾሎቲ፣ ቪኒሺየስ ጁኒየር በበርናቦ አዲስ ነገር ለመመልከት ተዘጋጁ እስካሁን ሲፈጠር ነበረ፣ ስለዚህ አሁንም ይደገማል ብለዋል። በሪያል ማድሪድ በኩል አሁን እንግዲህ ይሄ ምንድን ነው የሚባለው እንደ ፉከራ ነገር ያሉ ወይም ደግሞ አርሰናልን ጥለው እንደሚያልፉ በበርካታ መንገዶች እያረጋገጡ ይገኛሉ። ከአሁኑ ሪያል ማድሪድ ቤት ያለው ድባብ እንደዛ ነው። በርካታ ስራዎችም እየተሰሩ እንደሆነ ይታወቃል፣ ጨዋታውን ለመቀልበስ በሚያስችል ጉዳይ ላይ አንደኛው የዚህ ተጫዋች ንግግር ጀርባ በደጋፊዎች ዘንድ እየተደረገ ያለው ነገር ነው። ሌላኛው ግን በፋብሪዞ ሮማኖ ዘገባ ይፋ የተደረገው ፍሬድሪኮ ቫልቬርዴ ቪኒሽስ ጁኒየር ኬሊያን መባፔና ጁድ ቤሊንግሃም በዝግ መምከራቸውን የተረጋገጠ ውድ ቤተሰቦቻችን፣ ነኚ በአንድ ክፍል ውስጥ በር ዘግተው ስለ አርሰናል ብዙ አውጥተው ብዙ አውርደዋል ተብለዋል። በነኚ ተጫዋቾች መካከል የነበረው ዋነኛ ውይይት ደግሞ ጨዋታውን እንዴት አድርገን እንቀለብሰዋለን የሚል ነው። አራቱም ተጫዋቾች ውይይት ከተወያዩ በኋላ እንግዲህ ከስምምነት የደረሱበት የራሳቸው ስትራቴጂ እንዳለ ተነድፏል። አስገራሚው ነገር በዚህ ውይይት ውስጥ አሰልጣኝ ካርሎ አንቸሎቲ ያለመገኘታቸው ነው። ለማንኛውም በር ዘግተው የተማከሩበት ጉዳይ ሮብ ምሽት እዛው ሜዳቸው ላይ ይወጡታል ወይ በተግባር ስ ያውሉታል ወይ አርሰናል ላይ እውን ውጤቱን ይቀለብሱታል ወይ የሚለው ይጠበቃል። ፌድ ቫልቬርዴ ቪኒሺስ ጁኒየር መባፔና ቤኒንግሃም በር ዘግተው መምከራቸው ግን የዛሬው ትልቁ አነጋጋሪ ጉዳይ ነበረ። ቃል ስፖርት ዩትዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን፣ ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን የምታደምጡበት የዩትዩብ ገጻችን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከተወዳጁ የእንግሊዝ ፕሪምየር ሊግ ብቻ ወደገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ሸገር በድጋሜ መልካም ቆይታ ተመኘን። ሳንድሮ ቶናሊ የ ኒካስል ዩናይትድ ጣሊያና የተጫዋች ሳንድሮ ቶናሊ አሁንም ከዚህ አይነት ተግባር አልተቆጠበም ይላል። ተግባሩ የእግር ኳስ ውርርዶች ናቸው። ለተጫዋቹ ያልተፈቀዱ ውርርዶች ላይ ተሳትፎም በመገኘቱ የአስር ወራት ቅጣት ተላልፎበት የነበረው ቶናሊ ሌላ አዲስ ምርመራ እንደተከፈተበት ተረጋግጧል። በሳንድሮ ቶናሊ ጉዳይ ላይ እንግዲህ ኒውካስል ዩናይትዶች የሚቀጣ ከሆነ ትልቅ ኪሳራ ነው። ለስሮ አልተጫወተላቸውም ነበር። አሁን ተመልሶ መጥቶ ድንቅ ብቃቱን እያሳየ በጣሊያን ብሔራዊ ቡድን ጭምር ተጠርቶ ጨዋታ እስኪያደርግ ተመልክተው ነበረ። ለማንኛውም በድጋሜ ተይዟል። በእግር ኳስ ውርርድ ጉዳይ ላይ ማጣራቶች እየተካሄዱ ነው። ምናልባት ከእግር ኳስ እስከ መታገድ ሊያደርሰው የሚችል ቅጣት ይጠብቀዋል ተብሏል። በተጫዋቾች ዘንድ ከቅርብ ጊዜ ወዲህ የእግር ኳስ ውርርድ አሊያም አልፎ አልፎ ደግሞ ከአበረታሽ ንጥረ ነገር ጋር በተያዘ ከበድ ከበድ ያሉ ቅጣቶች እየተላለፉባቸው እንደሆነ ይታወቃል። የሳላን ኮንትራት መፈረም ተከትሎ የማንቸስተር ሲቲው ዋና አሰልጣኝ አሰልጣኝ ጆሴፍ ፔፕ ጋርዲዮላ ጥያቄ ቀርቦላቸው ነበረ። አሰልጣኝ ጆሴፍ ፔፕ ጋርዲዮላ በጋዜጣዊ መግለጫ የሱ መፈረም የኔ ጉዳይ ሳይሆን የስሎት እና የሊቨርፑል ደጋፊዎች ጉዳይ ነው ነገር ግን ስለ ሳላ ከጠየቃችሁኝ በግል ለፕሪሚየር ሊጉ የሚመጥን ብቃትና ጥራት ያለው ተጫዋች ነው በሳላ ብቃት ላይ ጥርጣሬ የለኝም ብለዋል አሰልጣኝ ጆሴፍ ፔፕ ጋርዲዮላ ነገር ግን የሱ መቆየት የሚያስደስተው ወይም የሚያሳስበው እኔን ሳይሆን ስሎትንና የሊቨርፑል ደጋፊዎችን ነው ብለዋል እንመለሳለን በጉዳዩ ላይ የብዙ ማሪስካስ በጋዜጣ የመግለጫ ምን አሉ የሚለሆን ባጭሩ እናደርሳችሁ። በሚቀጥለው የውድድር ዘመን ለአውሮፓ ሻምፒዮንስ ሊግ መድረክ እንደምንሳተፍ መቶ ፐርሰንት እርግጠኛ ነኝ ብለዋል። አሁን ቡድናቸውም ያለው የደረጃ ሰንጠረዥ ማስጠበቅ አሊያም አምስተኛ ሆኖ መጨረስ ዘንድሮ ለአውሮፓ ሻምፒዮንስ ሊግ ያሳልፋል ያሉ አሰልጣኝ ኤንዞ ማሬስካ ቡድኔ ለዚህ ዝግጁ ነው ብለዋል። በእርግጥ አሁን ከሚፎካከሩት ቡድኖች አንጻር ከተመለከት ነው የፕሪሚየር ሊጉ ቶፕ ፎር ውስጥ ቶፕ ፋይፍ ውስጥ የአውሮፓ ሻምፒዮንስ ሊግ ስለሚያሳትፈውን ቶፕ ፋይፍ መጨረስም ለሚደረገው ፍልሚያ የተሳታፊ ክለቦች ቁጥር አንድ ሁለት ሶስት ብቻ አይደለም። በርከት ያሉ ናቸው። ከአምስት በላይ ቡድኖች ለቦታው እየተፋለሙበት ነው፣ ያልተጠበቁ ቡድኖችን ጨምሮ ማለት ነው። ምናልባት እንደ ሊቨርፑል ያለ ክለብ አረጋግጧን ማለት ይቻላል። አርሰናልም በተወሰነ መንገድ የአውሮፓ ሻምፒዮንስ ሊግ ደረጃን ይዞ እንደሚያጠናቀቅ እርግጥ እየሆነ የመጣ ይመስላል። ኖቲንግሃም ፎረስትም የሚያጣው አይመስልም። አሁን ቀጥሎ ማን ያገኘዋል ነው በቦታው ላይ እንደሚታወቀው የማሬስካው ቡድን ቼልሲ፣ ከዛ በተረፈ የ ኤዲ ሃው ኒካስል ዩናይትድ፣ የጆሴፍ ፔፕ ጋርዲዮላው ቡድን ማይስተር ሲቲ፣ ነብራይተን ነ አስቶን ቪላን ጨምሮ ነፉልሃም ነበርንመውዝ ለዚህ ቦታ እየታገሉ እንደሆነ ይታወቃልና፣ እሳቸው ግን አምስተኛም ሆኖ ማጠናቀቅ ስለሚያሳተፍ ብዙ ስራዎችን እየሰራ ነው። እድሉ አለን አትጠራጠሩ ብለዋል። የዛሬው ለየት ያለው በማህበራዊ ትስስር ገጽ ያውም በቀጥታ የተላለፈ ነው። ውድ ቤተሰቦቻችን ኦላ አይና ነው፣ የኖቲንግሃም ፎረስት ተጫዋች ኦላ አይና ቁጭ ብሎ ቴሌቪዥን እያየ ነበረ፣ በመለበሻ ክፍል ውስጥ በቴሌቪዥን ስክሪኑ ታዲያም፣ በሰበር ዜና ሳላህ ሁለት ዓመት ኮንትራት አራዘመ፣ በሊቨርፑል ሁለት ዓመት ይቆያል የሚለው ዜና መጣ። በዚህ ሰዓት ጓደኞቹን ይጠራል። ምስሉ እንግዲህ እየታየ ማለት ነው፣ እየተንቀሳቀሰ ጓደኞቹን ይጠራል። ምንድን ነው ሲሉት ሰበር ዜና አለ ይላችኋል። እናም ጓደኞቹ ምድረ ሰበር ዜናው ሲል አብቅቶልናል። ከዚህ በኋላ ፕሪሚየር ሊጉ አብቅቶለታል፣ ምክንያቱም ሳላ ፈርሟል። ፕሪሚየር ሊጉ አብቅቷል። ጓደኞች ችግር ውስጥ እየገባን ነው ይላል። ቃል በቃል ከኦላ አይነ የምስል እንቅስቃሴ የተወሰደ እና በራሱ አንደበት የተናገረው ነው። እኛም መግቢያችን ላይ ለዛ ነበረ ሳላ ለሊቨርፑል ኮንትራት መፈረሙ ፕሪምየር ሊጉን አበቃለት የሚያስብል ወይም ደግሞ ከሊቨርፑል ጋር ለመፎካከር የእናንተን ክለብ ችግር ውስጥ የሚከትነው ወይ ብለን ጠይቀናል። የኖቲንግሃም ፎረስቱ ተጫዋች ኦላ አይና ግን የሳላ መፈረም ችግር ይፈጥራል ብሏል። ሳላ በአንድ ዓመት ውስጥ እስከ 25 ሚሊየን ፓውንድ ክፍያ ሊያገኝበት የሚችል ፌርማን ያኖረው በሊቨርፑል እስከ 27 ይቆያል። በስምምነቱ ላይ በየዓመቱ ጥሩ አቋምና አፈጻጸም የሚያሳይ ከሆነ በቦነስ ክፍያዎች የሚያገኝ ይሆናል። ከስምምነቱ መካከልም በአንድ የውድድር ዘመን ቢያንስ ሀያ ግቦችን የሚያስቆጠር ከሆነ ቦነስ ክፍያዎችንም እንደሚያገኝ ቴሌግራፍ አስነብበዋል። በእንግሊዝ ፕሪሚየር ሊግ ብዙ የግብ አስተዋጽኦን በማድረግ አለን ሽረርን የሚስተካከለው የለም። 324 የፕሪሚየር ሊግ ግቦች ያሉት ዋይኒ ማርክሩኒ 311 የፕሪሚየር ሊግ ግብ፣ ፍራንክ ጄምስ ላምፓርድ 279 ግብ፣ ጊግስ 271 ግብ፣ ሳላ 270 ግብ ላይ ደረሰ። በነገራችን ላይ ውድ ቤተሰቦቻችን ሳላም 334 ግብ ላይ ለመድረስ ከቀሩት 324 ግብ ላይ ለመድረስ ከቀሩት ግቦች ከደመርን 54 ግብ ነው። 54 ግብ በዘንድሮ በቀረው ዓመትና በቀጣይ ሁለት ዓመታት ውስጥ ማስቆጠር ችሎ የፕሪሚየር ሊግ ወይም ምንጊዜም ከፍተኛ ግብ አስቆጠር የሚሆን ይመስላችኋል ወይ? የግል መልከታችሁን አጋሩን። አሰልጣኝ አርኔ ስሎት የሳላህ ኮንትራት ዝም ብሎ የተገኘ አይደለም ብሏል። ክለቡ ከፍተኛ ጥረት አድርጎ በርካታ ድርድሮችን አግኝተን የተገኘም ኮንትራት ነው። በቀላሉ የሚታይ አይነት ኮንትራት አይደለም። በርካታ ነገሮች ከጀርባው አሉ ብለዋል። በእርግጥ ሳላህ በሊቨርፑል ቤት መቆየት ይፈልግ ነበርም፣ አንዳንድ የድርድር ጉዳዮች ነበሩ ኮንትራቱን ያዘገዩት ጋላታ ሰራይ የሊቨርፑል ግብ ጠባቂ የሆነው አሊሰን ቤከር በቀጣይ ከሊቨርፑል የሚለቅ ከሆነ የግላቸው የማድረግ ፍላጎት አላቸው ተብለዋል። በተለይም በቡድን ውስጥ የጆርጂ ማማር ዳሽቬሊ መፈረምና ምናልባትም በቀጣይ ቁጥር አንድ ግብ ጠባቂ የሚሆን ከሆነና ክለቡን የሚለቅ ከሆነ አሊሰን ቤከር ጋላታ ሰራይ ተጫዋቹን ለማስፈረምና ጥቅማ ጥቅምም ለመጨመር ቅር ተይዟል የተባለው። በአሊሰን ቤከር ጉዳይ ላይ እስካሁን ከሊቨርፑል በኩል ውሳኔ አልተሰጠም። የቡድኑ ቋሚ ግብ ጠባቂ ሆኖ ይቀጥላል አሊያስ ማማር ዳሽቬል ከመጣ በኋላ ተጠባባቂ ወንበር ይወርዳል የሚለው ግልጽ አይደለም። ከሱ ይልቅ እንደ ኮኦማህኒ ኬለር ያለ ግብ ጠባቂ ግን በቀጣይ ውድድር ዓመት ክለቡን በቋሚነት ይለቃል ተብሎ ይጠበቃል። በሪያል ማድሪድ ጨዋታ ጉዳት አጋጥሟቸው የነበሩት ዴክላን ራይስ እና ቡካዮ ሳካ በመልካም ጤንነት ላይ መሆናቸውን አሰልጣኝ ማይክል አርቴት አረጋግጠዋል። ሁለቱም ተጫዋቾች የብሬንትፎርድ ጨዋታ ዝግጁ መሆናቸውን ነው አሰልጣኙ ይዘው የገለጹት። በተጨማሪም በጉዳት ላይ የሚገኘው ተከላካዩ ሪካርዶ ካላፊዮሪ በጥሩ መሻሻል ላይ መሆኑን አሰልጣኝ ማሬስካ አረጋግጠዋል። ከሃቨርዝ በበኩሉ ከውድድር ዘመኑ መጠናቀቅ በፊት ወደ ሜዳ እንደሚመለስ አሰልጣኙ አረጋግጠዋል። ከሃቨርዝ ጋር በተያዘ ከጋዜጠኞች ለቀረበላቸውም ጥያቄ ተስፋ እናደርጋለን ከሃቨርዝ የውድድር ዘመኑ ከመጠናቀቁ በፊት መልሰን ማግኘት እንደምንችል ዲክላን ራይስ እና ሳካ ምንም ችግር የለባቸውም ብሏል። አያይዘው ሌላኛው እሳቸውም በጋዜጣ የመግለጫ ላይ ያነሱት ስለ ወቅታዊ የቡድን ዜና ነበረ። የመድፈኞቹ ዋና አሰልጣኝ አሰልጣኝ ማይክል አርቴታም ከብሬንትፎርድ ጨዋታ በፊት በሰጡት ጋዜጣ የመግለጫ ከሪያል ማድሪድ ጨዋታ ደለ በኋላ ቡድኑ በለመመድ ሜዳ የማይታመን ጉልበት እየታብየበት ነው ብለዋል። ሁለት የቅጣት ምት ግብ ስላስቆጠረው ዴክላን ራይስ የተጠየቁት ማይክል አርቴታ ራይስን የቡድኑ ቋሚ የቅጣት ምት መቼ ለማድረግ እናወራበታለን ብለዋል። እስካሁን ከውሳኔ ያልደረስንም ነው ነው ያሉት። ከሁለቱ ቅጣት ምት ምርጥ ብሎም መለየት ያዳግታል። ሁለቱም የተለየ አመታት ነው ያላቸው። ሁለቱም ምርጥ ግቦች ነው ተብለዋል። ከሁለቱ ቅጣት ምት እርሶም የትኛውን ወደዱ ተብለው አሰልጣኝ ማይክል አርቴታ ለቀረበላቸው ጥያቄ አክሎም ከሪያል ማድሪድ ድል በኋላ ተጫዋቾቹ የተሰጣቸው እረፍት አንድ ቀን ነው ሲሉም ተደምጠዋል። ምናልባት በብሬንት ፎርድ ጨዋታ የሚጠበቀው ግን እነኚህ ወሳኝ ተጫዋቾች ከጉዳት ተመልሰዋል ቢሉ ላይጠቀሙባቸው እንደሚችሉ ነው። ከሪካርዶ ካላፊዮሪ ጋር በተያዘ በጣም ጥሩ ለውጥ እያሳየ ነው፣ እናም በጥሩ ሁኔታ ላይ ይገኛል። ነገር ግን የሚመለስበት ጊዜ እርግጥ አይደለም ብለዋል። ቦታው ላይ እንኳን ብዙም አያሳስባቸውም ማይልስ ሊዊስ ስኬሊ በአስደናቂ ብቃት ቦታውን ሸፍኖላቸው ይገኛልና በአርሰናል ቤት ንጹህ የግራ ተከላካይ አይደለም። እሱ የግራ ክንፍ ተከላካይ አይደለም፣ የአማካሽ ስፍራ ተጫዋች ነው። ማይል ሊዊስ ስኬሊ ግን እሳቸው እዛ ቦታ ላይ በችግር ምክንያት እየተጠቀሙት እንደሆነ ይታወቃል። ሪካርዶ ካላፊዮሪ የሚመለስበትን ቀን ባላቅም፣ ለጥሩ ሁኔታ ግን እያገገመ ይገኛል ሲሉ ተደምጠዋል። የቀድሞ የአርሰናል ዋና ስራ አስኪያጅ የነበረው ቪናይ ቬን ካታሻም ቶትንሃምን በዋና ስራ አስፈጻሚነት በአመቱ መጨረሻ እንደሚቀላቀል ይፋ አድርጓል። ብዙም ያልተለመደ ነው፣ ካርሰናል ወደ ቶትናም። በሁለቱ ክለቦች መካከል ያለው ትንቅንቅና ፉክክር ይታወቃል። አይደለም ተጫዋች ሊያዘዋውሩ በሁለቱ ክለቦች መካከል በፕሪሚየር ሊግ ደረጃ ሰንጠረዥ ዋንጫ መብላትና አለመብላት ብቻ አይደለም፣ በደረጃ ሰንጠረዥ አንዱ አንዱን በልጦ ማጠናቀቅ እንደ ስኬትም እንደ ድል በሚቆጠርበት ሊግ ላይ በሁለቱ መካከል ባለው ፉክክር ላይ እኚህ የቀድሞ የአርሰናል ስራ አስኪያጅ ቪናይ ቶትናምን በዋና ስራ አስፈጻሚነት እንደሚቀላቀሉ መረጋገጥ ጉዳዩን እጅግ በጣም አነጋጋሪ አድርጎታል። ከብዙ ክለቦች ፍላጎት ቢኖርም አርሰናሎች ወጣቱን ተጫዋች ላለማጣት ወስነዋል። ማክስ ዶማን በዋናው ቡድን እድል እንደሚሰጠው በማይክል አርቴታ ቃል ከተገባለት በኋላ ተጫዋቹን በቀጣይ ውድድር ዓመት በፕሪሚየር ሊጉ ለማሳተፍ እቅድ ይዘዋል የተባለው ማክስ ዶማን እድሜው ገና መሆኑን ተከትሎ ነበረ በዚህ ውድድር ዓመት ለፕሪሚየር ሊጉ መጫወት ሳይችል የቀረው፣ እንጂ የአሰልጣኝ ማይከል አርቴታ ያጫውቱት ፍላጎት እንዳላቸውም ሲዘገብ ነበረ፣ በተለይም ቡድኑ በጉዳት በሚታመስበት ጊዜ። አሁን ላይ ግን ተጫዋቹን በማሳመን ሂደት ላይ ጥሩ ስራዎች ተሰርተዋል። ስለዚህ ቀጣይ የውድድር ዓመት ተጫዋቹ በአርሰናል ቤት ማለት ማክስ ዶማን እንደሚቀጥል ነው እንግዲህ ኢንሳይደር ያስነበበው። ማንቸስተር ዩናይትድ በሚቀጥለው ክረምት የዝውውር መስኮት የወልብሱን የፊት መስመር ተጫዋች ማቴዋስ ኩናን ለማስፈረም ስራ እየሰራ እንደሆነ እኛም በሰበር ነግረናችሁ ነበረ። ማቴዋስ ኩና ለአስር ቁጥር ቦታ ነው እንግዲህ በዋነኝነት በዩናይትድ የታጨው። ማንቸስተር ዩናይትዶች ማቴዋስ ኩና ለዘጠኝ ቁጥር ቦታም ካደረጉት ደግሞ እንደ እቅድ ሊያመ ዴላፕንም በተመሳይ ለቡድኑ ለማምጣት ይይዛሉ ማለት ነው እንደ አማራጭ ሁለቱ ናቸው። ውድ ቤተሰቦቻችን ነው በዩናይትድ እየተሰራባቸው ያለው ማይሰር ዩናይትድ ማቲዎስ ኩና ደሞዝ ከፍተኛ ቢሆንም የሚለቁ ተጫዋቾች መኖራቸውን ተከትሎ ክፍት ቦታ ስለሚኖር ከባድ ላይሆንባቸው ይችላል ተብሏል። መግቢያችን ላይም በምን ገንዘብ ነው ሊያመጡት ያሰቡት ብለን ነግረናችሁ ነበረ። አንደኛው ኤሪክሰን፣ ቪክተር ሌንድሎፍ፣ ጆን ኢቫንስ፣ ቶም ሂተን የሚለቁት ቦታ ላይ የኮታ ክፍተት ስለሚፈጠረ በዛ ኮታ መሰረት ማይሰር ዩናይትድ ወጪ ለማውጣት ነው እቅድ የያዙትና በቀጣይ ውድድር አመት ማንቸስተር ዩናይትድ ተጫዋቾችን ሲለቁ አንድም የደሞዝ አከፋፈሉንና ወጪ ገቢውን ለማስተካከል ስለሚጠቅማቸው በሚለቁት ተጫዋቾች ዙሪያ ለአብነት ያክል ኤሪክሰን፣ እነ ጆኒ ኢቫንስ በነፃ ቢለቁም ነገር ግን ደሞዝ ይቀርለታል ለማንቸስተር ዩናይትድ እና በዛ ኮታ መሰረት ተጫዋቾቹን ወደ ማምጣት ይሄዳሉ። የማንቸስተር ዩናይትዱ የፊት በሶር ተጫዋች ጆሽ ኳዜር ኪዚ ቡድናቸው ለአንድሬ ኦናና ድጋፍ እንደሚያደረግ ገልጿል። ካሜሮና የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና እንግዲህ ሁለት ስህተቶችን ሰርቶ ቡድኑን ዋጋ ካስከፈለ በኋላ ከደጋፊው በርከት ያለ ተቃውሞ ሲደርስበት ነበረ። ሁላችንም ለኦናና ድጋፍ እናደርጋለን ያለው ጆሽ ኳዜር ኪዚ አንድ ቡድን ነን፣ በስህተት ምክንያት የትኛውም ተጫዋች አናገልም። የእግር ኳስ አንዱ ክፍል ስተት ነው። ዋና ዓላማችንም ስተቶችን በየቀኑ መቀነስ ነው። ስተት በቀነስን ቁጥር ስኬታማ እንሆናለን። ግን አሁኑ ለአንድሬ ኦናና ድጋፍ እናደርጋለን ብለዋል። በቴሌግራፍ ዘገባ መሰረት ማንቸስተር ዩናይትድን ስምንት ዋጋ ያስከፈሉ ስተቶች በባየር ሙኒክ ጨዋታ፣ በጋላታ ሰራይ፣ ሼፊልድ ዩናይትድ፣ ኖቲንግሃም ፎረስት፣ ቪክቶሪያ ፕላዛን፣ ወልቭስ፣ ብራይተን፣ ሊዮን ላይ እነኚህን ስተቶች ሰርቷል ብለዋል ቴሌግራፍ በፊት ገጹ አንድሬ ኦናና ባለፉት ሁለት ዓመታት ስተቶችን ሰርቷል። በሁሉም ውድድሮች ላይ ሙርሲ ሰባት ስተቶችን ሰርቷል። የበርንሌው ሳንቼዝ ስድስት ያለ ጎልም የሆኑ ስተቶች ነው። ውድ ቤተሰቦቻችን፣ እንጂ ሳንቼዝም ከስምንት በላይ ስተቶችን እንዳጠቃላይ ሰርቷል፣ ግን የተቆጠሩበት ስድስቱ ብቻ ነው። የኦናና ስምንቱም ተቆጥረዋል። የኦናና እጅግ በጣም አስከፊ የሚያደርገው ደግሞ ለማንቸስተር ዩናይትድ ያለ ራሱን በብዙ ሊያሻሽል የሚጣጠር ቡድን ላይ እንደዚህ አይነት ስህተቶችን እየሰራ ደግሞ ቡድኑን ዋጋ ሲያስከፍለውም፣ ለዩናይትድ ያን በጣም የሚያስቆጣ አጋጣሚ ነበር የተፈጠረው። ለማንኛውም አንድሬ ኦናና በማንቸስተር ዩናይትድ ይቀጥል አይቀጥል ወደሚል ውዝግብም ገብቷል እና ነገር ትንሽ አሳሳቢ ይመስላል ለተጫዋቹ ሩበን አሞሪ በኒካስል ዩናይትዱ የእሁዱ ጨዋታ ላይ ታዲያ ግብ ጠባቂ አልታይ ባይንደር ሊጠቀሙ ይችላሉ የሚሉ መረጃዎች በስፋት እየተነፈሱ ይገኛሉ። በእርግጥ አሰልጣኙም ጫና በስቶባቸዋል። አንድሬ ኦናና ወደ ተጠባባቂ ይውረድ የሚል ካስታወሳችሁ፣ እንደዚህ አይነት ጫና ለቼልሲው አሰልጣኝ ማሬስካ ቀርቦባቸው ግብ ጠባቂ ወደ ተጠባባቂ ወንበር ሳንቼዝን እስከ መውረድ ደርሰው ነበረ። በሚዲያው በደጋፊው በርካታ ጫና ነበር ያረፈባቸውና በወቅቱ እሳቸውም እንግዲህ ጫናው ከብዷቸውም ወደ ተጠባባቂ ወንበር አወረዱት። አሁን በእርግጥ መልሶ የቡድኑ ቋሚ ግብ ጠባቂ መሆን ችሏል ሳንቼስ። ምናልባትም ሩቨንና ሞዲም በተመሳይ ለአልታይ ባይንደር እድል ሰጥተው ኦናናን ወደ ተጠባባቂ ወንበር ከኒካስል ዩናይትድ ጨዋታ ጀምሮ ሊያሳዩ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። በማንቸስተር ዩናይትድ በኩል በ እዚህ ሳምንት እንግዲህ ከዋናው ቡድን ጋር አልነበረም። ማርቲን ቾድ ኦቢ በያዝነው ሳምንት ከ21 ዓመት በታች ቡድንን ተቀላቅሎ ሲጫወት የነበረው ቾድ ወደ ዋናው ቡድን ስብስብ መመለሱ ይፋ ሆኗል። በዚህም ከ21 ዓመት በታች ቡድን በማንቸስተር ዩናይትድ በኩል በዚህ ሳምንት ጨዋታ የማይሳተፍ ይሆናል። በዕለተ ሰንበት ከኒካስል ዩናይትድ ጋር ላለበት ጨዋታም ወደ ዋናው ቡድን እንደሚመለስ ነው በማንቸስተር ዩናይትድ በኩል ይፋ የተደረገው። ማንቸስተር ዩናይትድ ዕለተ እሁድ ከኒካስል ዩናይትድ ጋር በጣም ወሳኝ የሚባል የፕሪምየር ሊግ ጨዋታ ሲኖረው ክሪስ ካቫና ይህንን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ማይክል ኦሊቨር ከትልቅ ጨዋታ ስማቸውን እያጣን እንገኛለን። እኚህ አልቤትር ከፍተኛ ጫና ውስጥ እንዳሉ ይታወቃል። ከትልቅ ውሳኔዎች ጀርባ ማለት ነው። ለማንኛውም የዳኝነት ጉዳይም አሳሳቢ ስለሆነ ጠቆምናችሁ። አሰልጣኝ ሩበን አሞሪ ማንቸስተር ዩናይትድ በመጪው እሁድ ከኒካስላቸው ጋር በሚያደርገው ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። ኒካስልን ለመቅጠም የሚሆኑ ሶስት የዝግጅት ቀናት ብቻሉን። እናም ለዚህ ጨዋታ ስንዘጋጅ ደግሞ ብዙ ኃይል እንደምናወጣ ግልጽ ነው ይሄ በይበልጥ ተጽዕኖአለው ብለዋል። ከዚህ ጨዋታ በኋላ ደግሞ ዳግም ለሐሙስ ወሳኝ ጨዋታ እንዘጋጃለን፣ ጥረቶች እናደረጋለን። ጨዋቶች ከደጋፊዎች ጋር ከሆነን እናሳከዋለን ብለዋል። ኒካስልን ለማሸነፍ ነው ወደ ሜዳ የምንገባው። ሆኖም በአንዳንድ ተጫዋቾች የመሰለፍ ጉዳይ ዙሪያ ጠንቃቃ ለመሆን ሞክራለው ብለዋል። ብሩኖ ፈርናንዴዝ በኒካስል ጨዋታ እረፍት ይሰጠው የሆነው የተብለው ተጠይቀው ነበረ። በዛ ዙሪያ ግምገማ የምናደርግ ይሆናል። እናም ብዙ ጨዋታ በተከታታይ መጫወት የማይችሉ ተጫዋቾችን ለማሰረፍ እንሞክራለን ብለዋል። ነገር ግን ብሩኖ ፈርናንዲስ ሁሉንም ጨዋታዎች መጫወት የሚችል ተጫዋች ነው። ይሄ ተጫዋች እያንዳንዱን ጨዋታ መጫወትም አለበት ብለዋል። ጆስኳ ዜርኪዚ ምርጥ ብቃቱን እንዲያወጣም ለመርዳት ያደረኩት ነገር ለእርሱ ሁሉን ነገር ግልጽ በማድረግ የእርሱን ክህሎቶች ማጥናትና ታክቲካዊ ሚናንም መረዳትም ነበረብኝ። በእርሱ መሻሻል ላይ የእኔ ብቻ ሳይሆን መላ አሰልጣኝ ስታፍ አባላትም ድንቅ ሚና ነበራቸው ብለዋል። ለኒካስል ጨዋታ አዲስ የተለየ ቡድን ዜና የሚልደኝም ብለዋል። እናም በኒካስል ጨዋታ ፍልሚያ ማሸነፍ የሚችል ቋሚ 11 እ ወደ ሜዳ ገባለሁ ብለዋል። በተለይም በኤውሮፓ ሊጉ ወደ ቀጣይ ዙር ለማለፍ ጨዋታው ከዜሮ ለዜሮ እንደሚጀምር ነው የሚቆጠረው። ምክንያቱም ከሜዳ ውጭ የሚባል ግብ ስለሌለ ማለት ነው፣ ያሸነፈ ነው የሚያልፈው። እና የኦልድ ትራፎርዱ ጨዋታ ከዜሮ ለዜሮ እንደሚጀምር ይታወቃል። ስለዚህ ለዛ ጨዋታ የተወሰኑ ተጫዋቾችን ሊያሳርፉ ይችላሉ ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል የካዘሜሮ ብቃት በሲቲ ጨዋታ ይሄ እጅ ባፍ የሚያስጭን አይነት ብቃት አስመለከተም። በርካታ ኢንተርሴፕሽኖችን ያደረገ በርካታ ታክል ወረደ ሜዳ ውስጥ በብዙ ነገር ኳስን በማስጣል የሚበልጠው የለም ነበረ። በተቃራኒው ደግሞ ብዙ ጊዜ ድሪብል ተደርጎት አለፈ። ኤሮፕ ሊጉ አንጋፋው ብራዚል የመሀል ሜዳ ተጫዋች ካርሎስ ካዜሜሮ በዚህ ሳምንት በተደረገ የኤሮፕ ሊግ ጨዋታ ላይ ብዙ ጊዜ ድሪብል ተደርጎ የታለፈ ተጫዋች ሆኗል። ካዜሜሮ በጨዋታው ስድስት ጊዜ ድሪብል ተደርጓል። ምናልባትም ይህ ተጫዋች አንድ ጨዋታ ተጫውቶ አንድ ጨዋታ ማረፍ እንዳለበት የደረሰበትም እድሜ ማሳያ ይመስላልና ምናልባትም ይህ ተጫዋች በኒካስል ዩናይትዱ ጨዋታ ሊያርፍ አሊያም በሊዮኑ ጨዋታ ሊጠቀሙበት ካልፈለጉ ደግሞ በኒካስል ጨዋታ ሊጠቀሙበት ይችላሉ። በሩበን አሞሪና በማርከስ ራሽፎርድ መካከል ይኖራል ስለተባለ ውይይት እንንገራችሁ። እንግሊዝ 27 ዓመት የግራ መስመር አጥቂ ማርከስ ራሽፎርድ በአስቶን ቪላ ቤት የሚያቆየው ነዊስ ሆተል ተጠናቅቆም ወደ ማንቸስተር ዩናይትድ ሲመለስ ከፖርቹጋል የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ጋር ውይይት እንደሚኖረው ተረጋግጧል። ማይሰር ዩናይትድ ለቅድመ ውድድር ዝግጅት ወደ ዩናይትድ ስቴትስ ኦፍ አሜሪካ ከማምራቱ በፊት በሩበን አሞሪምና በማርከስ ራሽፎርድ መካከል ውይይት ይደረጋል ተብሏል። በሁለቱ ወገኖች መካከል የሚደረገው ውይይት በመሃላቸው ተፈጥሮ የነበረውን አለመግባባት ወይ የሚያስቀር ወይ ተጫዋቹን በቋሚነት ከዩናይትድ እንዲለቅ የሚያደርግም ነው ተብሏል። እንደሚታወቀው በዚህ ተጫዋች ዙሪያ ወደ ቤተሰቦቻችን ማንቸስተር ዩናይትድ ግልጽ አቋም የለውም። ነገር ግን ቡድኑ በሙሉ ይህንን ውሳኔ የወሰነው ለሩበን አሞሪ ነው። ማለት የቡድኑ አመራሮች ሩበን አሞሪ ተጫዋቹን ካልፈለጉት ማንቸስተር ዩናይትድ ይሸጠዋል ማለት ነው። እናም በዚህ ጉዳይ ላይ ውይይቶች ይደረጋሉ ተብሎ ይጠበቃል። ቀጣይ ክረምት ላይ ትልቅ ነገር እንጠብቃለን በማንቸስተር ዩናይትድ በኩል። በዝውውር መስኮቱም የነ አንቶኒ የነ ራሽፈርድ አሁን ደግሞ የነ ኦናና የነ ራስመስ ሆይሉንድም ጉዳይ አየር ላይ አለና ለማንኛውም ቀጣይ ክረምት ላይ ከፕሪሚየር ሊጉ መጠናቀቅ በኋላ የምንመለከት ይሆናል። የክረምት የዝውውር መስኮት ሊጠናቀቅ ሁለት ወር በላይ ይቀራል። ኦልሞስት ለሶስት ወር ጠጋ ጊዜን ይቀራል ለማንኛውም ጊዜው ሲደረስ ሁሉንም ነገር ምንመለከተው ይሆናል። ቃል ስፖርት ዩቲዩብ ቻናላችን ለዚህ ሰዓት ለእናንተ ውድ አድማጮቻችን መርጠን መራርጠን ያሰናዳንላችሁ ስፖርታዊ ጥንቅሮች እነኚህን ይመስሉ ነበረ። ቅዳሜ እሑድ በሚደረጉ ጨዋታዎች ዙሪያ ደግሞ ተጨማሪ መረጃዎችን ከጥቂት ደቂቃዎች በኋላ አሰናድተን ይዘን እንመጣለን። እናንተ ውድ አድማጮቻችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ከእኛ ጋር ስለነበራችሁ ከልብ አመሰገን። የአሁኑን ቋጨን። ሰናይ ጊዜ